ሰላም ሰላም፣ የተወደዳችሁ ውድ ቤተሰቦቻችን እንደምን አላችሁ? ይህ ጊዜ ነው። በጊዜ ጊዜ በጊዜ ውስጥ ከፍ የሚሉትን ሰዎች ወይም ደግሞ ዝቅ የሚሉትን ሰዎች እናነሳለን። በየቪዲዮዎቹ ስሜቶቻቸውን እንጋራለን። ይህ ጊዜ ነው። በጊዜ ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ፣ ላይክ ሼር እንዳይረሳ። ይህ ድንቅ አራት ሚዲያ ነው። ከሌሎች ፕሮግራሞች በተጨማሪ እንግዲህ ይህንን ወደ እናንተ ስናደርስ እጅግ በጣም ደስ እያልን ነው እና እናንተም ደግሞ ይህንን ፕሮግራም ወደዳችሁን በኮሜንት ላይ እንድትጽፉልን በአክብሮት እንጠይቃለን። ወደ እንግዲህ ዛሬ ወደ ያዝንላችሁ ወደ መጀመሪያ ቪዲዮ አለፈን። የመጀመሪያ ቪዲዮያችን እንግዲህ አዶናይን በተመለከተ ነው። አዶናይ በቅርብ ጊዜ ወደ ዝና ማማ ከመጡት ወጣቶች መካከል አንዱ ነው። በነገራችን ላይ አዶናይ ይመቸኛል። አዶናይ ቀድሞኑ ስራዎቹን እከታተላለሁ፣ ከመጀመሪያውም ጀምሮ በጥቂቱም ቢሆን እከታተላለሁኝ። አሁን ደግሞ እንግዲህ ያው ጊዜ ከፍ ሲያደርግ ማለት ነው ሁሉም ሰው እንዲህ ብሎ ያያልና፣ አዶናይ ይመች ብለናል፣ ይመች ብለናል። እያጣጣመው ይመስላል ዛሬ የሆነ ቦታ ላይ ተገኝተዋል። እጅግ በጣም በማይታሰብ ቦታ ላይ እስከ አብዛኛው ቲክታከር ያልተገኘበት አብዛኛው ቲክታከር የተገኘው ብትለኝ ሾፌ ነው፣ ሾፌ ነው፣ ሾፌ ነው። እሱ ግን እጅግ በጣም በሚገርም ሁኔታ እዚህ ተገኝቷል። እስቲ ይህንን ቪዲዮ ተመልክተን እንመልክ። ይህንን ቪዲዮ እኔ የመቼ አባቴ እንግዲህ እንደምታዩት አየር ሀይል መካከል ተገኝቷል። አሁን እንግዲህ አዶናይ እጅግ በጣም የማይታሰብበት ቦታ ላይ ተገኝቷል። ምናልባት ይሄ ልጅ እንግዲህ ያጣጥሞ ያጣጥሞ የምትሉ እስኪ ያጣጥሞ ብላችሁ ጻፉ። ከሰር እንግዲህ ዝና በጊዜ ውስጥ የሚመጣ ነው። ጊዜ ያከብረሃል፣ ጊዜ ያዋረዳል፣ ጊዜ ከፍ ዝቅ ያደረጋል። እና እኛም ደግሞ በጊዜ ብዙ ሰዎች ሲታሰሩ አይተናል። በጊዜ ብዙ ሰዎች ዝናቸውን በጥቁር መኪና ሲያጣጥሙ አይተናልና። የአዶናይን ያህል ግን አላየንም። እጅግ በጣም አጭር በሆነ ጊዜ አዶናይ ምን ሆኗል? ከፍ ብሏል ማለት ነውና ጊዜ እንዲህ ነው። አጣጥም ወንድማችን አጣጥም ብለናል። እንግዲህ አንድ ደግሞ እጅግ በጣም ያስገረመን ቪዲዮ ላሳያችሁ። ወደዚህ ቪዲዮ ውስጥ ሁላችሁም ሰግጦ ፈምሶን አደል ማንንም ይሁን ሳይሰማ መርዶ ነው ለወገናችን ማሸነፍ ካቃተውማ ኤኤ ልሰለፍ፣ ስልኬንም ይዤ ቦቱንም ላደርግልህ። አንተነ ከማንም በላይ አዶናይ ትበልጣለህ። ገረመኝ፣ ዘረኝነቱን ገረመኝ፣ ምንም ሳይነካ ገረመኝ ያለህን

አልሆንልህ አለኝ በሸንፈህ ማየት ለኔ አልሆንልህ አለኝ። እንግዲህ አዶናይ ተዘፍኖለታል፣ አዶናይ ተዘፍኖለታል። ለምድር የተዘፈነለት በነገራችን ላይ ጥሩ ነገር ማድረግ፣ ሰዎችን ማገዝ፣ ቆንጆ አመለካከት፣ ጥሩ ለሁሉም የሚያማክል ሀሳብ መኖር እጅግ በጣም የሚያስደንቅ ነው። የተደበቀ ነገር እንዳለው ልጁ ያስታውቃል። በእርግጥ በዛው ልክ እንዲህ ከፍ ስትሉም ያው እንግዲህ የኢትዮጵያ ሕዝብ ከፍ ሊያደረግህም ሲፈልግ በደንብ ነው ከፍ የሚያደረግህና፣ አደራ ይህንን ልጅ እንዳጥሉት እንዳጥሉት አዎ እንዳጥሉት። እንግዲህ ይቀጥላል። አዶናይ የውርጫ ላይ ተገኝቶ ነበረ። እንግዲህ ከትናንትና ወዲያ የነበረው ውርጫ ላይ ተገኝቶ ነበረ። አዶናይ እጅግ በጣም በጋርዶቹ ታጅቦ እንግዲህ አስደምሟል ማለት ነው። ማህበረሰቡን ስትን ይህን ቪዲዮ እጅግ በጣም ደስ የሚል ጊዜ ነበር እና እንግዲህ እኛ ባንገኝም በተለይ ኢትዮጵያዊነት በአደባባይ በዓሎች ላይ እጅግ በጣም ይደምቃል እና ደስ ይላል። እንግዲህ ታላቅ ሩጫ ደምስ የሚል ነገር አስተናግደዋል። ከዚህ መልስ እንግዲህ አዶናይ ብዙ ትችትም ከሩጫው በኋላ ቀርቦበት ይህንን ነገር ተናግሮ ነበር። እስቲ እንስማው። ከፍ ከፍ ያደረጉና ከፍታ ሲያናድዳቸው ቅጭ ሲላቸው አቅም እንዳላቸው ለማሳየት ዝቅ ሊያደርጉ ይሞክራሉ። በተቻላቸው አቅም ማለት ነው። ከፍታችሁ የማያናድደው ሰው እግዚአብሔር ብቻ ነው። ጉብዝናችሁ የማያናድደው ሰው እግዚአብሔር ብቻ ነው። መጠንቀቃችሁ የማያናድደው ሰው እግዚአብሔር ብቻ ነው። እግዚአብሔር ለእናንተ ያለው መነጸር ሁሌም አዎንታዊ ነው። ጥሩ ነገራችሁን ነው የሚያየው። ይነው አንዳንድ ሰዎች ግን አሉ። መነጸራቸው ትክክል አይደለም። ይነው ይደብራቸዋል። የምታደርጉት ነገር አያስደስታቸውም። ለምን እንደሆነ አያውቁም። ራሳቸውም አይጠይቁም። እናንተ ግን ስግጥ ፍምስ ማለት እንዳታቋርጡ ዩ ኖ ቢካዝ እግዚአብሔር ነው የምላችሁ። ሁላችንም በየህይወታችን መቶ መቶ ሰዎች ተሰጥተውናል፣ የሚቆጣጠሩን ይሆናል ከፍታችን የሚያናድዳቸው ዩ ኖ፣ ሳይታወቀን ከኋላችን ሴራ የሚያሰሩብን በጣም ብዙ ሰዎች አሉ። መቶ መቶ ሰዎች ተሰጥተውናል። እያደግን ስንመጣ ደሞ እነዚህ ሰዎች ትንሽ ሊበዙ ይችላሉ። ግን ደሞ ከእግዚአብሔር ያለን ቀረቤታ ትልቅ ይሆናል። ለምን እግዚአብሔር ሁሌም የኛ አለኝታ ስለሆነ። እኔ እኮ መፍራት እችላለሁ፣ ግን ማመንን ይሻለኛል። ብዙ ሰው እንድጠነቀቅ ይነግረኛል፣ ግን ጥንቃቄውን እግዚአብሔር አሳልፌ እሰጠዋለሁ። እግዚአብሔርን እመራለሁ፣ በእግዚአብሔር እመራለሁ፣ በእግዚአብሔር አምናለሁ፣ እተማመናለሁ፣ እንቀሳቀሳለሁ። ዩ እግዚአብሔርን ነው እምላችሁ፣ ጠበቅ አርጋችሁ የያዙ እግዚአብሔራችሁ፣ ጠበቅ አርጋችሁ ነው እምላችሁ፣ ጠበቅ ከምንም ጊዜ በላይ ሙስሊም ከሆናችሁ አላህን ጠበቅ አርጋት ይይዛለ፣ በየራሳችሁ ማለት ነው። ጠበቅ ልባችሁ ውስጥ ሁሌም በየሰከንዱ በየሚሊ ሰከንዱ መኖር አለበት። እግዚአብሔር ሁሌም ነው ምላችሁ። ሁሌም ወዳችኋለሁ። ያምን ወዳለን። ለማንኛውም እንግዲህ አዶናይ ከወራት በፊት እጅግ በጣም እንግዲህ ምን ይበዛበታል እንደሚባለው የወደቀ እንጨት መጥረቢያ ይበዛበታል እንደሚባለው ተጨፍጭፎ ነበር ማለት ነው። ጣረ ጥቁርላ ተለብሶለት ነበረ። እጅግ በጣም ብዙ ነገሮችን አስተናግዷል። ነገር ግን ይመስለኛል ምናልባት እንደሚናገረው ውስጡ ያለው እግዚአብሔር ከፍ አድርጎ በዚህ አጭር ጊዜ ኢትዮጵያ ሕዝብ በደንብ እንዲህ ብሎ እንዲመለከተው አድርጎታል። ዝናህን አጣጥም አባቴ ግን የምትናገረው በልብ ውስጥ ይኑር፣ ፈጣሪ ይጠብቅ ብለናል። እንግዲህ አዶናይ ለተነሳበት ቦዲጋርድ ይዞ በመገኘቱ ለተነሳበት ተቃውሞ ነው ይህንን ነገር የተናገረው። ሌላም አለን ስለ አዶናይ እንቀጥላለን። በሚገርም ሁኔታ እንግዲህ እዚህ ከሄኖክ ወንድሙ ጋር ፊልም ለመስራት ሜካፕ እየተሰራ ነው፣ እንደምታዩት እንግዲህ ሜካፕ እየተሰራ ሸማግሌ መሆን ሲያምርበት። ፋውንዴሽን ነው ይሄ። በራሴ ከለር ነው። ዋው! ለመጀመሪያ ጊዜ ሜካፕ ሳደርግ እንደዚህ፣ ማርያም ነው። ፋውንዴሽን ደስ ይላል። ድራማው እነዚህ ኮሪያ ነው እኮ በቃ በየቀኑ እንደዚህ ነው የሚቀቡታ። ደስ ማለት እስከ አይሆኑ ኖርማሉ፣ እሱ ነው የሆነው በቃ እንግዲህ እንደተመለከታችሁት የተወደዳችሁ፣ ጊዜ ማለት ይሄ ነው። ጊዜ ከፍ ያደርጋል፣ ጊዜ ያከብራል። ጊዜ ፈጣሪ፣ ሁለት ነገሮች መገናኘት መቻል አለባቸው። የእኛ ጥረት፣ ከዛ ደግሞ ከጊዜ ጋር ጊዜና ደግሞ ፈጣሪ ከፍ ሲያደርግ፣ ሶስቱ በእጅግ በጣም መገናኘት መቻል አለባቸው። የእናንተ ጊዜ ከሆነ ፈጣሪ ፈጣሪ መጀመሪያ ፈጣሪ ከሆነ እግዚአብሔር ከፈቀደላችሁ ከፍ እንድትሉ ሰዎች ዘንድ የበለጠ አቅም እንዲኖራችሁ ፈጣሪ ጊዜውን ጨምሮ በጊዜው ከፍ ካደረጋችሁ ይህን ያልነው ንግስናና ምናልባት ይህን ልጅ ከሁለት ወር በፊት ቢሆን ኑሮ ሀሳቡም አይመጣለትም። እንግዲህ ሄኖክም ፊልም ሊያሰራው፣ እንግዲህ ሜካፕ እየተሰራ ነው ያለው። እንግዲህ መልካም እድል ብለናል የተወደዳችሁ። እንግዲህ እስቲ ከአዶናይ ደግሞ እንውጣና ወደ ሌላ ቪዲዮ እንሸጋግራለን። ሰብስክራይብ ሰብስክራይብ። ተመልሰናል። ወደ ቀጣዩ ቪዲዮችን እንሸጋግራለን። መጀመሪያ እስቲ ይህን ቪዲዮ እንመልከት።

ዮ እንግዲህ ዓለም እየተነጋገረበት ያለው የትናንትናው የአፋር ፍንዳታ ማለት ነው። እንግዲህ በአንድም በሌላም ምክንያት ይህ ነገር ሊከሰት ይችላል። ፈጣሪ እንግዲህ ፍጥረቶቹ በተለይ የሰው ልጅ እንዳይጎዳ ምሕረቱን ይላክልን። ምናልባት ይሄ ጊዜ ጥሩ ጊዜ አይደለም ብያምናለሁ በግሌ ምክንያቱም የምንሰማው ነገር እጅግ በጣም የሚሰቀጥጥ ነው። ስለዚህ መሬት መፈንዳቱ ያን ያህል የሚያስደንቅ ነገር አይደለም። መሬት መፈንዳቱ ሳይሆን የሰው ልጅ ግን ይሄን ያህል ይሄን ያህል በክፋት እርስ በርሳችን ተጨቃክንን። ምናልባት ይህንን ቪዲዮ ፊቱን ብለድ አድርጌ ነው ማሳያችሁ ምክንያቱም ይህንን ቪዲዮ ስታዩ እጅግ በጣም ይሰቀጥጣል። እንዳያችሁት እንግዲህ ምናልባት ፊቱን ስለሸፈንኩትኝ በደንብ ልነግራችሁ ወዳለኝ ይሄ ልጅ እንግዲህ አፍ ውስጥ ፈንጅ ተከቶለት በኋላ እንደዚህ ታስሮ ነው ይሄ ቪዲዮ የተለቀቀው። ምናልባት ብዙ አብዛኞቻችሁ አይታችሁታል ብዬ ነው ማስበው። እጅግ በጣም ያሳዝናል። እኛ የሰው ልጆች ይህን ያህል መጨካከን፣ ይህን ያህል እርስ በእርሳችን ጭካኔ ምንድን ያመጣው? ዘረኝነት ነው? በምን ጉዳይ ነው እንደዚህ የተጠላላ ነው? ሁሉም ሰው እኮ በጣም የሚገርም ነገር እስልምናውም ክርስትናውም በተለይ ኢትዮጵያ ላይ እንግዲህ ግዙፉ ሃይማኖት እሱ ነውእና እነሱ ናቸውእና ሰውን መግደል ኃጢአት እንደሆነ እናውቃለን። እና እንዴት ነው እንደዚህ የተጨካከን ነው ግን እውነት እነዚህ መገዳደላችን ልክ ነው? ለምን አስፈለገ? እና አፋር መፈንዳቱ የአፋር መሬት መፈንዳቱ ለምን አስደነቀን? እኛ ፈንጂ አፍ ውስጥ አድርገን እርስ በርስ እስክንጨካከን ደርሰን የለም እንዴ? እጅግ በጣም ነው የሚያሳዝነው። እጅግ በጣም ነው የሚያሳዝነው ማለት ነው። እና በዚህ ጊዜ የምር የምር ሁላችንም ወደ ልባችን የምንመለስበት ጊዜ ነው ብዬ ነው የማምነው በግሌ። እና እንዲህ ባንደራረግ ወዴት ሲሄደን ነው? እንደው ምድር አደራውን ብትመልስ፣ እኛ አንድ መሬት እንረግጣለን። የመሬት ጉንዳን እንኳን እኛን ኮ ለሰከንድ ለማጥፋት እኮ እንደው ፈጣሪ ቸሮ ነው፣ እግዚአብሔር ቸሮ ነው እንጂ እንደው፣ ትንኝ እንደው ቅማል ቢታዘዝብን ይህን ያህል እንደው እዚህ እኛ ችለን የምንቀመጥ ይመስላችኋል? እባካችሁን አንጨካከን፣ አንጨካከን። አርሲ ላይ እንደዛ ሲጋደሉ እንደዛ ሲረሸኑ እንደዛ ሞት ሲፈርድባቸው ዝም ብለን፣ እግዚአብሔር ምልክት ሊያሳየን እጅግ በጣም ልብ የሚሰብር ሁኔታ ወይራ ሰፈር ሙሉ ቤተክርስቲያናችን ተቃጥላለች። የቅድስት አርሴማ ቤተክርስቲያን እስቲ ቪዲዮን እንመልከት። ሰላም፣ ሰላም የእግዚአብሔር ቤተሰቦች፣ የምትመለከቱት ቪዲዮ በወይራ ሰፈር ቅድስት አርሴማ መንበረ ብርሃን ቡድን ጨቀዋለች። የሰማታይ ቅድስት አርሴማ ባልታወቀ ምክንያት እንደዚህ አደጋ ላይ ወድቃለች። ስለዚህ ሁላችሁም ይሄ ቪዲዮ ደረሳችሁውና ሼር ኮፕኒ ሪፖስት በማድረግ ለመላው ዓለም አዳርሱ። እንግዲህ ሰማቷ የቅድስት አርሴማ ጸላቷ ተርፏል። ሌላ ግን ምንም ነውያተ ቅድሳን የተረፈ የለም። ተመልከቱ እንግዲህ እንደዚህ ነውያተ ቅድሳኖች ብንብለዋል አልቀዋል። ስለዚህ ሁላችሁም ይህ ቪዲዮ ደረሳችሁ ሁላ ለ10 ለ50 ሰው ሼር ኮፕሊንግ ሪፖስት እያደረጋችሁ ኦርቶዶክሳዊ ፍትህ ለወይራ ሰፈር ቅድስት አርሴማ እያላችሁ ሁላችሁም ኮሜንት ላይ አድርጉ። ሰማቷ ቅድስት አርሴማ፣ ሰማቷ ቅድስት አርሴማ እያላችሁ ሁላችሁም ሼር ኮፕሊንግ ሪፖስት አድርጉልኝ። እንግዲህ እንዳየነው ቤተ ክርስቲያኗ ሙሉ ለሙሉ ተቃጥላለች። እኔ የቤተ ክርስቲያኗ መቃጠል ሳይሆን ልክ ነው፣ ዋናው ሰው ለመጎዳቱ ነው። ንዋየ ቅድሳቱ እኛ የምንገለገልበት የምንከብርበት መቃጠላቸው፣ ቤተ ክርስቲያኗ መቃጠሏ ያሳዝናል። ግን እኮ እርስ በእርስ ክርስቲያኖች እኮ እየሞቱ ነው። ሰዎች እየሞተን እኮ ነው። ይሄን ያህል ጭካኔ እያየን እርስ በርስ እየተጨቃከነን፣ ይህ እነኚህ ምልክቶች መፈጠራቸው ያስደንቀናል። የአፋር መሬት መፈንዳት እንዲሁም ደግሞ የቤተክርስቲያን መቃጠል ብዙ ቦታ ላይ ቤተክርስቲያን ተቃጥሎ እየተቃጠለምን ያለው እና እጅግ በጣም ወደ ልባችን የቅዱስ ሚካኤልም ቤተክርስቲያን እንደዚህ ተቃጥሏል። ይህንንም ቪዲዮ እንመልከት ቤተሰብ

እንግዲህ ይህም ገጠር ላይ የተቃጠለ የቅዱስ ሚካኤል ቤተክርስቲያን ነው። ተመልከቱት። እንግዲህ የተቃጠለውን መጽሐፍ የተቃጠለውን ንዋያተ ቅድሳት ይዘው እያለቀሱ ድረሱልን ይላሉ። ለምን እንደሆነ ታውቃላችሁ? ቤተክርስቲያን መጽነኛ ነው። አይምሯችን ቢናጋ ሰውነታችን ስጋችን ቢታመም የምንድንንበት መንፈሳዊ አካላችን የሚጠገንበት ከፈጣሪ አሁን እዚች ምድር ላይ እጅግ በጣም ሁሉ ነገር ያስጥላል የምንጽናናበት ቤተ መቅደስ፣ ግን ደግሞ ልክ ነው መቃጠል የለበትም። አዎ ልክ ነው፣ ግን አንድ ነገር ልንገራችሁ። የሰው ልጅ ልጅስ ሞት አለበት። ለምንድን ነው ፍትህ ማገኘት አውቃታቸው? የአርሲ ክርስቲያኖች ለምንድነው የሚጨፈጨፉት? እውነት ሰዎች አይደላችሁም እናንተ። የሚመለከታችሁ አካላቶች ሰዎች አይደላችሁም? ከላይ ከመንግስት፣ ከላይ ከቤተክህነት፣ ለምንድነው ለዚህ ጉዳይ መፍትሄ መስጠት የከበዳችሁ? መንግስት ይህን ነገር መቆጣጠር ከብዶት ነው። እባካችሁ አንድ ሰው ሲሞት በምትኩ ዋጋ እንከፍላለን። እናንተም እኛም የወለድናቸው ዋጋ ይከፍላሉ። ስለዚህ የሰዎች ሞት ይብቃ፣ የቤተ ክርስቲያን መቃጠል ይብቃ። በአካል መቃጠሏን ሳይሆን ልጆቿ ተቃጥሎ አልቋል። ልጆቿ ተቃጥሎ አልቀው አሁን በአካል መቃጠሏ ምን ያስደንቃል? ሁለቱም ነገሮች ቤተክርስቲያን ለሰው ልጅ ታስፈልጋለች። መጀመሪያ ለሰው ፍትሕን ስጥ፣ መጀመሪያ ለሰው እንዘን። እርስ በእርሳችን መተዛዘን ግዴታ ስለሆነ ማለት ነው። እና የተቃጠለውን የሚሰራው የሰው ልጅ ነው። ልክ ነው። የአባቶቻችን ብርሃንና የአባቶቻችን መጽሐፍ መቃጠላቸው ያማል። ቤተክርስቲያን መቃጠሏ ያማል። ግን ምልክት እየሰጠን ነው ፈጣሪ። ስለዚህ ወደ ልባችን እንመለስ ለማለት እወዳለሁኝ። ምናልባት በዚህ በመምህራችን ቪዲዮ ቪዲዮን የማጠናቀቅ ይሆናል። እስኪ እንስማው። ሰው እንሁን፣ ሰው የእግዚአብሔር ሰው እንሁን፣ ሁላችንም ሰው እንሁን። አስመሳዮች አንሁን በተቻለ መጠን አስመሳዮች አንሆን፣ ሰው እንሆን። እስቲ ሌላ ላይ ምክንያት ከምናደርግ እኔ ማን ነኝ ብንል ምን አለበት። እኔ ማን ነኝ? እኔ ካህኑ ማን ነኝ? እኔ ቄሱ ምንድን ነው የምሰራው? እኔ የሃይማኖት አባይ ነኝ አባት ነኝ ብዬ ተሰይሜ ደረጃ በደረጃ ያለሁት ምንድን ነው የምንሰራው እያደረግን ያለ ነው። እውነት አባት፣ እውነት መምህር፣ እውነት ኖላዊ፣ እውነት ሐዋርያ ነኝ ብለን ራሳችንን ልናይ ይገባናል። በእንዲህ አይነት መልኩ አንድንም የታሪክ ተወቃሾችም እንሆናለን። ለቅዱስ ጴጥሮስ የሰጠውን ስልጣን ሙሉ በሙሉ ተረክበን ወስደን እንደ ቅዱስ ጴጥሮስ ሐዋርያት የሰሩትን ስራ ካልሰራንበት እኛ ተጠያቂዎች እንሆናለን። በምድርም እየተናቅን ነው። ድሮ ቀደም ሲል ሁላችንም በታሪክም እንደምናውቀው በልጅነትም እንደደረስንበት የቆምንባት የሰራመድንባት ቦታ ለምዕመናን ምን ያህል የበረከት መሬት እንደነበረች ሁላችንም እናውቀዋለን። እኛን ለማየት እኛን ለማግኘት ከእኛ ለመባረክ የክርስቶስን መስቀል ለመባረክ የሚጥሩ ስንት ምዕመናን ነበሩ። ዛሬ ግን እኛ የምንሄድባት መንገድ ባድዋን እየሆነች ነው። ሁሉም መንገዱን እየለቀቀልን እየሄደ ነው። ብቻችን እየተጓዝን ነው። ያለ ነው ያለን ይመስለናል እንጂ የለንም፣ የለንም በእውነት ወገኖቼ በመጎናጸፊያ ማሳመር እኮ መዳን አይቻልም። መዳን የምንችለው እና ማንነታችን የሚረጋገጠው የሐዋርያትን ስራ ስንሰራ ብቻ ነው። ስለዚህ እኛ እረኞች ልን ታማኝ እረኛ እንሁን። ቃለ ሕይወት ያሰማልን። በጣም ነው እናመሰግናለን አባታችን፣ ቃለ ሕይወት ያሰማልን። ይሄ መልእክት ለሁላችንም ነው፣ በሃይማኖት ውስጥም በመንግስት ውስጥም እያስመሰለን የምንኖር ከሆነ እመኑ፣ ቀጣይ ትውልድ ዋጋ ይከፍላል። የሰው ልጅ እየሞተ እየተረገጠ፣ የእምነት ቦታዎች እየተቃጠሉ፣ ህዝብ በየቦታው መከራ እየበላ የምንቀጥል ከሆነ ዋጋችን ከማስመሰል ውጭ ምንም ሊሆን ስለማይችል እንከፍልበታለን። በዚህ አጋጣሚ መልክቴን ማስተላለፍ ፈልጋለሁኝ ለተቃጠሉት እየተቃጠሉ ላሉ ቤተክርስቲያናት ምዕመን በወይራ ሰፈርም እንግዲህ እንደሰማችሁት ተቃጥሏል። በክፍለ ሀገርም እንግዲህ ተቃጥሏልና የተቃጠሉ ቤተክርስቲያናቶችን ወደነበሩበት ለመመለስ ተረባረባችሁ፣ ለበረከቱ ሳታፊ እንድትሆኑ በአክብሮት ጠይቃለኝ። ዛሬ የነበረን የጊዜ ፕሮግራማችን ይህን ይመስል ነበረ። ይህ ፕሮግራም በቋሚነት በየጊዜው ለእናንተ ጊዜ በጊዜ ያሉትን ነገሮች ዘና ፈታ እያደረገን የሚያሳዝነውንም የሚያስተምረውን ነገር ወደ እናንተ የምናደርስብ ይሆናል እና ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። ወዳችሁ ሳይሆን በግዳችሁ ሰብስክራይብ አድርጉ። የማይሆን ነገር እናንተ ለመስማት ብቻ ስለምትፈልጉ እጅግ በጣም ስሜታ የሆነ ሀሰተኛ ነገር እኛ መስራት አይጠበቅብንም። የምሬን ነው። ምንም ከምናችሁም አይጎልም? ጥሩ ነገር ሲሰራ እንደዚህ አይነት ሐሳቦችን እንኳን ወደ እናንተ እጄ ለመምጣት ከራሴ ጋር እጅግ በጣም ተጣልቻለሁ። ሪያክሽን ሾ መስራት ያና ኃጢያት ሆኖ አይደለም፣ ግን ብዙ የምንፈልጋቸው በሰጠን ፈጣሪ በሰጠን ነገር መስራት የምንፈልጋቸው ነገሮች አሉ። ግን ሁልጊዜም እናንተ የምታዩት ወሬ ስለሆነ እንግዲህ ምንም ማድረግ አይቻልም። ለማንኛውም ዛሬ በፍቅር አይደለም በጸም ነው ሰብስክራይብ እያደረጋችሁ እጡ ተግባባን ተሳዳቢ ትውልድ እንዳይተካ ሶሻል ሚዲያን ለጥሩ ዓላማ የሚጠቀም ትውልድ እንዲፈጠር አድርጉ እናመሰግናለን እያላችሁበት ሰላም ጤና ፍቅር እንመኝላችኋለን